እኔ በዚህ ፕላትፎርም ካሉ ሰዎች ጋር እንዲታወስ የምፈልገው ብዙዎቻችን ብዙ ፕሮቴስታንት ወደ ኦርቶዶክስ ተመልሷል። ከተመለሱት መካከል አንዱ እኔ ነኝ እና ከተመለሱትም ሰዎች መካከል ደግሞ አንዱ እኔ የፈለገ አትናቴዎስ ትምህርት፣ የልደተ ቃል አስተምህሮ፣ የናአኪዬ አስተምህሮ አብዛኛው የኦርቶዶክሳውያኖች ወጣት አስተምህሮ ነው እኔን የመለሰ ወደዚህች ቅድስት ቤተክርስቲያን እና አንድ መልእክት ግን ስናስተላልፍ፣ ምንድነው ልናስተላልፍ የሚገባው ይታወቃል፣ ሰይጣን ምሽጉ እየፈረሰ እንደሆነ ይታወቃል። እና የሰይጣን ምሽግ ፈረሰ ማለት አጋንንት ዝም ብሎ ይቀመጣል ማለት አይደለም። ግን አንዳንድ ውድ ኦርቶዶክሳውያን ባለማወቅም በማወቅም የሰይጣን ግን እቃ መጠቀሚያ ግን ባንሆን ሞር አሪፍ ነው ብዬ አስባለሁ። ወንድማችን ፈለገ አትናቲወስ። ምንም ነገር አልሆንም፣ ምንምም ነገር ደግሞ አይሆንም። ለምን ቢባል የፈለገን አትናቲዎስን እጅ የያዘው ክርስቶስ ኢየሱስ ነው። እውነቱን እናውራ ከተባለ እኛንን እጃችን ክርስቶስ ኢየሱስን ከያዘ ሚደክመን ሚዝለን፣ ክርስቶስ ኢየሱስ ግን እኛን ከያዘ ግን እጁ ብርቱ ነው፣ እጁ ጠንካራ ነው እና እጁ አይዝልም። በደንብ ልነግራችሁ የሚገባው አንድ ነገር ስትናገር ሰምቻለሁ ሮሚ ጳጳሱ ቤት መጣ። ግድ ነው ጳጳስ እሷ ቤት ሊመጣ በተደጋጋሚ። ዛሬ የሰራሁት አንድ ቪዲዮ አለ። ክርስቶስ ኢየሱስ የመጣው በጣም ጻድቅ ለሆኑና በጣም ደግሞ በጣም በጣም በጣም በጣም እግዚአብሔርን ለሚፈሩ ሰዎች ክርስቶስ ኢየሱስ አልመጣም። ኢየሱስ ክርስቶስ የመጣው ለኃጢአተኞች ነው የመጣው። ለዚህም ነው ኢየሱስ ክርስቶስ ማን ይሉታል ሲል የኃጢአተኞችና የቀራጮች ወዳጅ ተብሏል። ኢየሱስ ክርስቶስ ኃጢአተኞችን ይህ ወንጀል ለሚሰሩ ሰዎች ወዳጅ የተባለ አምላክ ነው የኛ አምላክ። ስለዚህ ማንም ጋር ቢሄድ ማንም ጋር ቢሄድ ዲያቆን ፈለገ አትናቲወስ ከወንድ ከአምላኩ ከክርስቶስ ኢየሱስ የተማረውን ፍቅርን ነው የሚያሳየው። ከዚህም ባሻገር ደግሞ ወንድሜ ነው በተደጋጋሚ እናገራለሁ። እኔም ፈለገኔ ስል ለኝ ነው በቃ ቢባል ፈለገ አትናቴዎስ ያንጠለጠለውን ያሰረውን ክር ነው ያሰርኩት። ፈለገ አትናቴዎስ ያንጠለጠለውን መስቀል ነው ያንጠለጠልኩት። ስለዚህ ሰይጣን የፈለገበት መርጦ የሄደ እንደ ልቅላቂ ውሃ መደፋት ይችላል እንጂ ለሰይጣን እጅ የሚሰጥ አገልጋይ የለም። በዚህ ፕላትፎርም ላይ ግን የማታውቁ ውድ ኦርቶዶክሳውያን እቺን ነገር ልንገራችሁ፣ ወርቅ ወርቅ ጭቃ ውስጥ ተወርውሮ ቢጣል ወርቁን ቆሸሸ ብለን አንስተን እንጥለዋለን ወይስ ምን እናደርገዋለን? ያንን ወርቅ አንስተን አጥበ ነው ወርቅ ወርቅነቱን ስለማያጣ፣ በጭቃ ውስጥ በጣም በጨቀየ ጭቃ ውስጥ ተወርውሮ ቢጣ ወርቅን አንስተን ብናነሳው ወርቅ ወርቅነቱን ስለማያጣ አንስተን አጥበ ነው በጣታችን ወይም በአንገታችን እና ንጠለጥለዋለን። ጭቃ ውስጥ የገባውን ወርቅ። ስለዚህ ክርስቶስ ኢየሱስ ኃጢአተኛውን ያነጣውና ያጠበው በደሙ ነው። ስለዚህ ለሁላችንም ለክርስቲያኖች ነው ክርስቶስ ኢየሱስ የሞተው። ስለዚህ ክርስቶስ ኢየሱስ ለዓለም ሕዝብ ሁሉ ስለሞተ የዳነውም የነፃነውም ንጹሕ የሆነውም በክርስቶስ ኢየሱስ ደም ነው። ስለዚህ የክርስቶስ ኢየሱስን ደም አክፋፍተን እከሌ ኃጢአት ሰራ፣ እከሌ ምን ሰራ፣ መጽሐፍ ቅዱስ ሲናገር ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ነው የሚለው የእግዚአብሔር ክብርን የምናገኝበት አንድ አለ ልጁን የሰጠን ክርስቶስ ኢየሱስ ነው። ስለዚህ በክርስቶስ ኢየሱስ ደም አማካኝነት የኛ ኃጢአት ተሰርዮልናል፣ ኃጢአታችን ታጥቦልናል። ስለዚህ ኢየሱስ ክርስቶስ አንዲት ዘማዊት ሴትን ወጥረው ያዟት እነዛ የህግ ሰዎች እና ወጥረው ይዘዋት ካልወገርናት ብሎ ድንጋይ ይዘው ሲሄዱ ክርስቶስ ኢየሱስ ያገኛቸዋል። በጣቱ መሬትን ጫረና ከእናንተ መካከል ኃጢአትን ያልሰራ ካለ ምን ይበላት? ይውገራል። ሁላችንም ኃጢአተኞች ነን። እኔ ኃጢአተኛ ነኝ፣ ሮሚ ኃጢአተኛ ናት፣ የአብስራ ኃጢአተኛ ነው፣ ቲጂ ኃጢአተኛ ናት። ሁላችንም ኃጢአተኞች ነን። ኃጢአታችን የተሰረየው በክርስቶስ ኢየሱስ ደም ነው። በቃ አለቅ በክርስቶስ ኢየሱስ ደም። ሁል ጊዜ ደግሞ ይቅር የሚል ድንቅ አምላክ ነው ያለን። ክርስቶስ ኢየሱስ ይቅር ብሎ የትላንትናውን ኃጢአታችንን ዛሬ አስታውሰንም ይረሳዋል። ሰው ነው የሰውን ሐሳብን የሰውን ስበትን የዛሬ ዓመት እንኳን ይቅር ካለው ነገ ሲጣላ እንደገና ትላንትና እኮ እንደዚህ ብለኸኛል የሚለውና ገአዱ ዓለም ላይ እንነጋገር ከተባለ እኛ ክርስቲያኖች ነን። በማያገባን በማናውቀው ነገር ላይ ጣልቃ አንግባ። ስፔሻሊ እኔ ቀድም ላይ የሰራውባት እህታችን ሊያሾ አንድ ነገር ስትናገር ሰምቻለሁ። ኦርቶዶክሳዊ እህታችን ናት በጣም እንወዳታለን። ለሷም ለእሷም ክርስቶስ ኢየሱስ ደም አፍስሶላታል። ለኦርቶዶክሳዊ እህቴ ያልሆነ ቃል አልናገር፣ ግን እዛ ቤት ለምን ተገኘ? ጨፈራ ቤት ለምን ተገኘ? ክብሩን ጥሎ ነው ወርዶ የመጣው ስትል፣ ክብሩን ጥሎ አልመጣም። ክብሩን ጥሎ የመጣው ክርስቶስ ኢየሱስ ነው። የሚገርማችሁ ነገር ከክርስቶስ ኢየሱስ የተማርነውን ፍቅርን እናስተምራለን። እኛ ኦርቶዶክሳውያን ትህትናን ከማርያም እናታችን ቅድስት ድንግል ማርያም ፍቅርን ደግሞ ከክርስቶስ ኢየሱስ እንማራለን ትሁት የሆነችው እናቱ ክርስቶስ ኢየሱስን ይዛ ስትሰደር ነበር በረሃ ለበረሃ ስለዚህ እናቱን እንኳን እናስብ ትህትናን እንኳን ከሱ እንማር ከእሷ እንማር ፍቅርን ደግሞ ከክርስቶስ እንማር እንደዚህ በመስቀል ላይ ተንጠልጥሎ ኤሎሄ ኤሎሄ ለማ ሰበቅተኒ ሲል አባቶ አባቶ ለምን ተውከኝ ሲል በመስቀል ላይ የሞተልን ክርስቶስ ኢየሱስ ለእኛ ለኃጢአተኞች ሲል ነው በቃለቅ ማን ነው ከእናንተ መካከል ኃጢአት የማይሰራ ማን ነው ከእናንተ መካከል ሰውን የማያማ ኳይ ለምን አስፈለገ ስለዚህ ወርቅ የፈለገ ጭቃ ውስጥ ቢወረወረ የቆሸሸ ጭቃ ውስጥ ቢጣል ወርቅ ወርቅ ነው ወርቅ ወርቅነቱ አያጣም ለእኔ ደግሞ ከወንድምም በላይ ወንድም ነው። ቤተ ክርስቲያን ደግሞ አምና የሰጠችው ደግሞ ዲያቆን የሚል ክህነት ያለው ድንቅ ወንድሜ ነው። ሮሚ ከልብ ነው ማመሰግነው ነው፣ ግን ወድሻለሁ። በኦርቶዶክሳዊነት ላይ ስለማትደራደሪ፣ በኦርቶዶክስ ላይ ቀልድ ስለማታቂ፣ ከልብ አመሰግናለሁ እናቴ።